እነዛ ቀሪላ ጓደኞች እንደሚመክሩሽ የአንቺ ልደት በየፔንሲዮኑ በ3000 ብር ኬክ የማክበር ግዴታ የለብኝም። ሰዓት ያህል ስትራመድ ምን አባቱ ነው የሚፈጠረው? የአንተ ደንዳና ሰውነትን ከሚያስበው በላይ እጅግ ብዙ የተረገመ ነገር አለው። ሰላም ሰላም፣ እንዴት ናችሁ ተከታታዮቻችን? ሁሉ ሰላም አለን አለን አለን። እንግዲህ ተመልሰን መጣናል። እንግዲህ ሰብስክራይብ እያደረጋችሁ እያያችሁ ሰብስክራይብ እያደረጋችሁ አይደለም ም እንደምታዩት፣ አካውንታችን እንዳለ ተስፋ አስቆራጭ እየሆነብን ነው። እና ተባበሩን። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለጓደኞቻችሁ ተመልከቱልን። የዛሬውን ቪዲዮ ደግሞ ይዘመተናል ወደ ቪዲዮ አብራችሁ ቆዩ። ምን አይነት ሰውነ እስኳ ሳታደረግ ኖርማ ነው ይወራሉት ጭምር ሲ ነው ለሚጮው ያሰምርተ ሃሎ አይደለም፣ ልግባ ወይ አስጠኝቶ ቀየርኩለት ማለት በቃ አንተ ስድስት ወር ሙሉ አስጠናው ልጅ ላይ ምንም ለውጥ አላየሁም። ስለዚህ አስጠኝቶ ቀየርኩለት። አንተ ማስጠናት አትችልም። ልጅሽ ምናግሪሽ ደደብ ነው። ዳዳብ ዲፕ ዳዳብ ዲፕ ዳንቆሮ ነው። እኔ ባይዛው በጣም ብዙ ህፃናት አስጠንቻለሁ፣ ግን እንደሱ ዳጅ አስጠናኝ ሰው የለም ነው ጭንቅላቱ እኮ ምን እንደሚያክል ጭንቅላቱ ምን እንደሚያክል

ጭራሽ የአንድ ወር እኮ ልታደርግለት ነበር ተቀብሎ ሰው አይሰደብም። አስራ አንድ ቀን ሰርተህ የአንድ ወር ሊሰጥ ቀን

እንዴ! ወዴት እየሄድክ ነው? ተንኮሱ ቤት አገኘሁ እኮ። የሜጣው እናት ግን የምን ቤት? ይቅርታ የምከራይ ቤት ከላይ አገኘሁት፣ ትንሽ ዋጋም ጥሩ ነው። እሱ እኛ ስንት ነገር እየሆንን ትተንን እንትን ትወጣ ነው እውነት እኔ በቃ ማታ እራሱ እያለቀስኩ። ለምንድን ነው የምትወጣው? ታዲያ ይሻላል። ወጣ ይዞ ገብቶ አይበቃንም? እና እንዳማራሩ

አታምሪ ኦቬስ የወንድ ቤስት ፍሬንድ ሴቶቹን ጓደኞች በጣም ነው የምታምሪው ነበር ያሉኝ። እሺ፣ እነሱማ አመድ ውስጥ ተንከባለሽበት ውስጥ ተነክረሽ አላምርም ብትያቸው፣ ወይኔ እንዴት አባሽ ነው የምታምሪው ነው የሚሉሽ። እንዳፖስቱ ነግሬሻለሁ። አውቀህ ነዋ። የምሬ ነው። የእንቁራሪት ነው የንቁራሪት አገጭ የምር ግን የእውነት ወንድም እና የወንድ ቤስት ፍሬንድ ታምረለሽ፣ አምሮብሻል አይ አይሉ ማለት። ያው ቤስት ፍሬንዱ ሌላ ስታፍ ከሌለው ግን አይደለም ምንድነው፣ ኤግዛክት የሆነውን በቃ ትክክለኛ ነበሩ ቢናገር ወይ አይደለም ትክክለኛ ነገር። አሁን ወንድም ራሱ አንተ አውነቱ አምሮብሻል ዋው አትለም ስላለ በአካል ምናምን፣ በአካል ሳይሆን አሁን ፎቶ ላይ እንደዚህ ብታሳየኝ አሁን ያምራል ምናምን ላታል ጎበዝ ግን ባያምር ከሆነ እንደዚህ የሆነ ነገር እንደስተበላሽ አይሉ ያው ሪያሊቱን ከመናገር አንጻር ነው። በሌላኛው ሳይት ደግሞ ስናይ አንተ ባልከው ሬይሉን አካል አማራ አሁን ሴቶች ባያምር ራሱ ያምራል፣ ወይኔ ሲያምር ምዳ ያሽቀብጠ ከዛ አንቺን ሊያስጠቁረሽ እኮ ነው ከፖሰተች በኋላ ስድቡን እንግዲህ ምን አገባኝ አስጠቁረው ሊያሽልሉ

ምንድን ነው? ብር ካለ በሰማይ መንገድ አለ። ሄዱት በሰማይ እውነት ሆና ይሄ አንዳንዶች ንግግሮች እውነት እየሆኑ መጥቷል። በአሁኑ ጊዜ ጥረታችን ወደ ነዋል አባባል ብቻ ሆኖ ካልኩኝ አገባሻለሁ አለው። እነዛ ቀሪላ ጓደኞች እንደሚመክሩሽ የአንቺ ልደት በየፔን ሲሆኑ በ3000 ብር ኬክ የማክበር ግዴታ የለብኝም። የራሴ የሆነ ዓላማ አለኝ። አገዥ ተራ ነገሮች በቀላሉ ይገኛሉ። ደስታ የሚሰጡትም ለትንሽ ጊዜ ነው። ትልቅ ዓላማ ካለው ሰው ጋር ሆነች ትንንሽ ነገር የምታስቢ ከሆነ መንገዱን ጨርቅ ያርገልሽ ጓደኛ የሚለውን ያስታቀኝ ግን ነው በጣም አንዳንድ ጊዜ በቃ ጓደኞቻቸው ጋር ያዩትን ጠቅላላ አፕ ላይ ለማድረግ የሚፈልጉ ሰዎች በየጊዜው አሉ ነው ሴት ልጅ እንክብካቤ ትወዳለች ግን ያለው ነው በት በየጊዜው ሰርፕራይዝ የሆነ እንትን ማድረግ ምናምን ከባድ ነው በቃ አገባሻለሁ ካለ አገባሻለሁ፣ አርፈሽ ተቀመጭ። ለአንድ ሰዓት ያህል ስትራመድ ምን አባቱ ነው የሚፈጠረው? የአንተ ደንዳና ሰውነት ከሚያስበው በላይ እጅግ ብዙ የተረገመ ነገር አለው። ከሁለት ደቂቃ በኋላ የደም ዝውውርህ ይነሳሳል የልብ ምትህም ይጨምራል። እናም ሰውነትህ ይሄ ሰውዬ ለስፖርት እንጂ ለሌላ የተረገመ ቺፕስ ለመብላት አልተነሳም ብሎ ያስባል። በአምስት ደቂቃ ውስጥ ኤንዶፊን የተባሉ ንጥረ ነገሮች ስለሚመነጩ ስሜት በሚታይ ሁኔታ ይነቃቃል። ይህም ያን ጎስቋላ ማንነትህን ከእንቅልፎ የሚቀሰቅሰው ምግብ ሳይሆን እንቅስቃሴ መሆኑን ለአንጎልህ ይነግረዋል። አስር ደቂቃ ሲሆን ኮርቲሶል የተባለውን የተረገመ የጭንቀት ሆርሞን መመንጨት ይጀምራል። ውጥረቱ ከዚያ እንግዳ ቅርጽ ካለው ሰውነት ውስጥ በእግር እያስወጣ ሆነው ማለት ነው። በአስራ አምስተኛው ደቂቃ ላይ የደም ስኳር መጠን መቀነስ ይጀምራል ምራል ይሄ ደግሞ ያንን የተዘበራረቀ የኃይል መጠንህን ለማስተካከልና በመስታወት ያንን የነደደ ሰውነትህን ባየ ቁጥር የምታማርረውን ሜታቦሊዝምህን ያፋጥነዋል። ከ30 ደቂቃ በኋላ ግዙፉ ሰውነት ማርሽ ቀይሮ የተከማቸውን ስብ ለኃይል ምንጭነት ማቃጠል ይጀምራል። አምላኬ ስፖርት ለካ ይሰራለም ትላለ። 45ኛው ደቂቃ ላይ አእምሮህ ይረጋጋል። ጭንቀትና ከልክ ያለፈ ሀሳብ መበታተን ሲጀምሩ የነርቭ ስርዓትህም በቃ ርጭ ይላል። እናም በ60ኛው ደቂቃ ላይ አንጎል ትንሽዬ የተረገመ ኦርጋዝም ያጋጥመዋል። በዶፓሚን እና በሴሮቶኒን ይጥለቀለቃል። እነዛ ጣፋጭ የተረገሙ የደስታ ኬሚካሎች እንቅስቃሴ ስላደረግ የሚሰጡ ሽልማቶች ናቸው። ዋናው ቁም ነገር የእግር ጉዞ ለአእምሮህ፣ ለሰውነትህና ለዛ ለተበላሸ ስሜትህ ነፃና ዋጋው ያልተነገረለት ሕክምና ነው። ለተጨማሪ ጣፋጭ የጤና ምክሮች ዶክተር አበሻን ፎሎ ማረግህን አትርሳ። ዶክተር አበሻ ነው። ዶክተር ቢቸገር ተናገር እንትሉ ተመችቶናል። ሀሳቡ ቆንጆ፣ ኮንታክት የምር ነው። ልጅዋል አቴንሽን ለመሳብ ነው። ሰሙና አባቱ የታባቱ ምን እያለ ነው?

አረ የተረገመ ነው። ግን ቲቸር ፍቅሩ እንደት ነህ? በርኮቴ፣ እንደት ነህ? አለሁ ይመስገን። ስራ ቆንጆ ጥሩ ነው። ልጄ ስራ ረፍዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ። ዶክተርዬ እንደት ነህ? አለሁ አንበሳዬ። እናትህን ዛሬ ይዘህ መምጣት እንዳትረሳ፣ ቀጠሮ አለባቸው። እሺ ዶክተርዬ አንዴ ዞርትላባት አባት። እንዴ ቲክቶከራችን የአንቺ መኪና ነው እንዴ? እና እናት ነው። አይ እናቴ እንኳን መንኩሳለች መንዳትም አትችልም። ባይሆን ለአገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛ። አረ ምን በወጣሽ እንደው የዓለም ፀበያዋ ገርሞኝ ነው እንጂ ዋጋ ያላቸው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኖ አማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶዎች መጣን። በጣም የሚገርመው ታዲያ ሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጠለቀለቃለን። ለሀገርህ ምን አበርክትሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ፣ ግን የተሻለ ክብርና ሞገስ ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም። ብቻ ግን ስተናል። በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለ ውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የእኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ሥራ ገኖ በኢትዮጵያ ሰማይ ስር እስከመቼ እንደሚቆይ አላውቅ። ይህን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ሕዝብን የምታገለግሉ እናንተ የሀገር ባለ ውለታዎች የማይጎበጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘ። ፈጣሪ ለሀገር ባለ ውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። ፎሎ እና ሸር እያደረጋችሁ ሀሳባችሁን ኮመንት ላይ አስቀምጡ። ሚገርምሚገርመሰ ነው የሚገባው የለም፣ ክብር መስጠት የለም ያው ቲክቶክ፣ እሱም እነሱም ይለፋሉ። አዎ፣ ግን እነሱ ደግሞ ይበልጥ ይገባቸዋል። አዎ፣ በለፋው ልክ ሳይሆን እኮ ሰምተሽው ከሆነ እንደውም፣ ሐሳቡ ምንድነው? ይሄ ዶክተሮች፣ መምህራኖች ከሚናገሩት በላይ አሁን አንድ ቲክቶከር የሆነ ሐሳብ ሲያመጣ ፈምስከው ምንም ባክግራውንድ ላይ ኖር ይችላል፣ ስለምንም ነገር ይቀባበሉት። በእውነት ሰሚነት ያለው እሱ ነው። እና ክብር ለሚገባው ክብር ስለስተ፣ የሚገርም ሁሉ ጊዜ የሚያመጣቸው ሐሳቦች ማለት ነው። አንደኛ ሐሳብ በደንብ በጣም አስተማሪ ነው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። አዎ ከተመቻችሁ ቪዲዮአችን ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ ላይክ ማድረግ እንዳትረሱ። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ባይ ቻው።